ይህ ሐልዎተ እግዚአብሔር መንፈሳዊ ትምህርት በባርቶስቲዩብ የተዘጋጀ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔርን በአይናችን የማንመለከትባቸው ምክንያቶች የመጀመሪያው ስለ ታላቅነቱ ነው። ሁለተኛው ደግሞ ስለ ብርሃናዊነቱ ወይም ስለ አንጸባራቂነቱ ሶስተኛ ስለ እሳትነቱ ወይም አቅላጭነቱ ነው። አራተኛ ደረጃ ደግሞ ስለ ረቂቅነቱ ረቂቅ ነው ብለን ቅድም የእግዚአብሔርን ባህሪ ስንመለከት እግዚአብሔር መንፈስ ነው ወይም ረቂቅ ነው ብለናል። ስለዚህ ስለ ረቂቅነቱ እግዚአብሔርን አንመለከተውም፣ ወይም በአይናችን መመልከት አንችልም ማለት ነው። በአምስተኛ ደረጃ ደግሞ ስለ ድምፁ አስፈሪነት ስለ ድምፁ አስፈሪነት እግዚአብሔር መመልከት በፍጹም አንችልም ማለት ነው። ለዚህም እንደ ምሳሌነት ስንጠቅስ በደብረታቦር ኃይሉን እና ብርሃነ መለኮቱን በገለጸ ጊዜ ሊመለከቱት አልቻሉም። በተራራ የተገኙ እነ ጴጥሮስ በፍጹም ሙሴና ኤልያስን ይዞ በታቦር ሲገለጥ ብርሃኑን፣ መለኮቱን ሊመለከቱ ደፍረው ሊመለከቱት አልቻሉ። ለዚህ ነው ለኛ ለኛ ተብሎ ነው ማለት ወይም ደግሞ በአንዴ እግዚአብሔር ፊት ብንቀርብ የምንቀልጥ የምንርድ፣ በሕይወት ራሱ መቆማችንን እንጃ። እንግዲህ በመጽሐፍ ቅዱስ ሙሴ ራሱ ብርሃኑ ከእግዚአብሔር ጋር ከተነጋገረ በድምፅ ከተነጋገረ በኋላ ብርሃኑ ያንጸባርቅ ነበረ። የሙሴ ብርሃን እባክህ ፊትህን ሸፍንልን እስኪሉ ድረስ የእስራኤላውያን ማለት ነው ከግብጽ ባርነት ያወጣቸው እስራኤላውያን እባክ ሙሴ ፊትን ሸፍንልን እስኪሉ ድረስ የሙሴ ፊት ያንጸባርቅ ነበር። እንግዲህ የሙሴን ፊት ያልቻሉ እስራኤላውያን እንግዲህ ተመልከቱ እኛ እግዚአብሔር ልንመለከት ብንችል ምን ልንሆን እንደምንችል ወይም ደግሞ እግዚአብሔር መመልከት በፍጹም የማይሆን ነገር መሆኑን ሙሴን እባክ ፊት እሸፍንልን ልንመለከት አንቻልንም በማለታቸው ብቻ በዚህ እንደ ምሳሌነት ወይም ደግሞ እንደ ማስረገጭ እንደ ማስረገጫ ልንመለከት እንችላለን ማለት ነው። እስቲ በዝርዝር እንመለከታቸው። እነዚህ የዘረዘርናቸው ባጭሩ የዘረዘርናቸው በዝርዝር እንመለከታቸው። የእግዚአብሔርን ታላቅነት ስንመለከት በዚህ ዓለም ያሉ ፍጥረታት መጠናቸው ከአንዱ የሌላው ያንሳል ወይም ይበልጣል፣ እያንዳንዳቸው መለኪያ ያላቸው ስለ እግዚአብሔር ታላቅነት ስንማር ይህ የዓለም ቀመር ከህሊናችን ማውጣት አለብን። ምክንያቱም የእግዚአብሔር የሆነን ነገር ሰው በስጋዊ እውቀቱ ተመራምሮ ሊደርስበት አይችልምና። ነቢዩ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት እንዳለው ትንቢተ ኢሳያስ ምዕራፍ 16 ምዕራፍ 66 ከቁጥር 1 ላይ። ሌላው የእግዚአብሔር ብርሃናዊነቱ ወይም አንጸባራቂነቱ ሰው ማየት የሚችለው የብርሃን መጠን ማየት በሚችለው ልክ ከሆነ ብቻ ነው ከዚያ ከበዛም ሆነ ካነሰ ማየት አይችልም። ለምሳሌ የፀሐይን ብርሃን ወይም ሌላ ከፍተኛ የብርሃን ነጸብራቅ ሙሉ በሙሉ በአይን ማየት አይችልም። ዘጸአት ምዕራፍ 34 ከቁጥር 27 ሙሴ እንኳን አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ከተነጋገረ በሲና ተራራ ከተነጋገረ ወይም ከእግዚአብሔር ጋር ተነጋግሮ ከወጣ በኋላ የፊቱ ብርሃን ስላንጸባረቀባቸው እስራኤል ማየት አልቻሉም። የሰው ልጅ ለፍጡራን በጸጋ የተሰጠ የብርሃን ነጸብራቅ ተቋቁሞ ማየት ካልቻለ የፈጣሪውን መለኮታዊ ብርሃን የማየት አቅም እንዴት ሊኖረው ይችላል? ሌላኛው የእግዚአብሔር እሳትነት ወይም አቅላጭነት በተፈጥሯቸው ከፍተኛ የሆነ የሙቀት አቅላጭነት ባህሪ ባላቸው ነገሮች አካባቢ ለመኖር እንደማይቻል ይታወቃል። ለምሳሌ በበረሃ የእሳተ ገሞራ ፍንዳታ ባለበት ከፍተኛ የሙቀት አየር አካባቢ መኖር እንደማንችለው ሁሉ ፍጡራን ይህን ኃይል የማቃጠል ኃይል ካላቸው እነዚህ የተፈጠሩ ፍጥረታት ናቸው። እንግዲህ እነዚህ እነዚህን የፈጠረ አምላክ እንዴት እንዴት ልንችለው እንችላለን? መለኮትን ባህሪውን እንዴት ልንችለው እንችላለን? ይህ እግዚአብሔርን ልናይ ከማንችልባቸው ውስጥ ሌላኛው ምክንያት ነው ማለት ነው። ሌላኛው የእግዚአብሔር ረቂቅነት ነው ማለት ነው። ንፋስ፣ አየር ረቂቅ ነው። ድምፁን እንሰማለን፣ ከየት እንደሚመጣ ወዴትም እንደሚሄድ ግን አናውቅም። ሌሎች በአይናችን የማናያቸው ብዙ ረቂቅ ነገሮች አሉ። ከነፋስ ነፍስ ትረቃለች። ከነፍስ ደግሞ እጅግ እጅግ እጅግ መላእክት ይረቃሉ። ከመላእክት ደግሞ እንዲሁም ደግሞ የመላእክት ሀሳባቸው እጅጉን ይረቃል ማለት ነው። እነዚህ ረቂቃን በመሆናቸው ማየት ካልቻልን ሁሉንም የፈጠረ አምላክ መለኮታዊ ባሕሪውን ማሰብና መገመት ከምንችለው በላይ ረቂቅ በመሆኑ በአይናችን ልናየው አንችልም። እግዚአብሔር መንፈስ ነው፣ የሚሰግዱለትም አይተው ሳይሆን በመንፈስ የሚሰገድለት አምላክ ነው ማለት ነው። የዮሐንስ ወንጌል ምዕራፍ 4 ከቁጥር 24 በመጨረሻ የእግዚአብሔር የድምፁ አስፈሪነት ጆሮአችን እንግዲህ እንደምናውቀው መስማት የሚችለው የድምፅ መጠን አለው። ከአቅሙ በላይ ድምፅ ከሰማ የጤና መታወቅ ሊደርስበት ይችላል። አንዳንድ ጊዜ መስማት ከምንችለው በላይ የሆኑ ድምጾች ሲያጋጥሙን ጆሮአችንን በእጃችን በመድፈን እንከለክላለን። በአለማችን መስማት ከምንችለው በላይ የሆኑ ብዙ ድምጾች አሉ። እስራኤል እግዚአብሔርን ድምፅ ለመስማት ከመፍራታቸው የተነሳ ሙሴ፣ እንዳንሞት እግዚአብሔር አይናገረን፣ አንተ ተናገረን ይሉት ነበር። ዘጸአት ምዕራፍ 20 ከቁጥር 19። በሌላም በኩል አይሁድ ጌታን ሊይዙ በመጡበት ሰዓት የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ ቁመው መስማት ስላልቻሉ መሬት ላይ ወደቁ። የዮሐንስ ወንጌል ምዕራፍ 18 ከቁጥር 4። አምላክ በሥጋ በተገለጠበትም ሆነ በሌላ ጊዜ ሰዎችን የሚያነጋግራቸው መስማት በሚችሉት መጠን እንጂ መለኮታዊ ድምፁን ሰምቶ በሕይወት መኖር የሚችል ማንም ፍጡር የለም። ከላይ ከገለጽናቸው ሁሉ የእግዚአብሔር ባህሪ በሰው አእምሮ የማይወስንና በምርምር የማይደረስበት መሆኑን ለማስረዳት ያህል እንጂ አምላክነቱን በሙሉ ያስረዳሉ ማለት አይደለም። እግዚአብሔር ይቅርና የሰውን ባህሪ እንኳን ማወቅ ይከብዳል። ይሁን እንጂ የእኛን ታናሽነት፣ ውስንነት የእግዚአብሔርን ኃያልነት ለመረዳት ለማወቅ ይረዳ ዘንድ የተጻፈ። አስጀምሮ ላስጨረሰን ለልዑል እግዚአብሔር ምስጋና ይሁን። እንዲሁም ከቤተልሔም እስከ ቀራኔው ጎሎጎታ ያልተለየችው እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ምስጋና ይግባት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሐልዎተ እግዚአብሔር ትምህርት በባርቶስ ቲዩብ ተዘጋጀ። አዘጋጅቼ ያቀረብኩላችሁ ማልኮስ ነኝ። የተለያዩ አዳዲስ ሥራዎች በፍጥነት እንዲደርሳችሁ ሰብስክራይብ ያደርጉና የደወል ምልክቷን ይጫኑ። ባርቶስ ቲዩብ